ያሰቁት እንዴት አባቱ ነው ደስ የሚለው። ልንገራው? እንዲ አይ ታፍርኛለሽ አይደል? ማ እኔ አይ አይኔን እያየሽ መለሽልኝ። እሺ እስቲ ቀና በይ ቀና ቀና

እንዴት ብዬ ነው? እወድሃለው ብዬ ምነካ ባት ፈልገኝስ? በቃ ቻው። እንዴት አባቱ ነው ደስ የሚለው። ወይኔ አጭበት፣ ተዋረድሽ፣ ተዋረድሽ ዛሬ

ምን እየሰራሽ ነው? እኔ እዚህ መጽሐፍ መጽሐፍ እያልኩ ነው መንገድ ላይ ታዋርጨኝ። ምን ያህል መሳጭ መጽሐፍ ቢሆን ነው እስቲ ላንብበው እ አንብበው መች ልመልሰው። መች መች ወሰደው ወሰደው በቃ

እኔ ብሎን ባቢ የተነሻው ነው አንቺ ከጠራሽኝ፣ እሽ እመጣለሁ። ተቃጠልኩ እኮ መጥተሽ ከወሰድሽኝ ደስ ይለኛል። እራት እንበላለን። ጭራሽ አፈር እሳት በሉ። ደስ ያለሽ ቦታ ያው በቃ ነው።

እሱም ብቻ የለብኛል ምን ይሻለኛል? እንደመጣል ዛሬ ዛሬ ትነግሪዋለሽ? አይ በቃ ንገሪው ላይ አዘ ካለ በቃ እንደዚህ ነው የምትይው።

ምንድነው ግን? አንተ እቺ ልጅ አንተ ስተ ደናበረው? እኔ ምን አውቄ ባክ። እስኪ ሂዳ ሂዳ እራት እስኪ። ጄሪ፣ ለምንድነው የምትፈሪኝ ግን? የምትነግሪኝ ነገር አለ በጣም ብዙ። እዛ ጋ አየሻት

ምን ቃል ተናገሪ ፍቅሬ ልግለጽልህ ጨነቀኝ፣ ጠበበኝ፣ ጠፋኝ የምልህ እዋቀለኝ ባክ እንደምወድህ አውቀነው ወይ ሲምርህ ይነክል ነው የማይገባ

ምን ተው፣ በቃ ምንድነው? አውኬ ነው፣ እና ገብቷል እና እናማ፣ ስለ ልጁ ንገሪኝ እና መፍትሄ እንፈልጋለን። የት አባቱ አንችን የመሰለች ልጅ አግኝቶ ነው፣ እንዲሁም እድለኛ ነው። እሺ እንደ

ምን አይነት ጭንቅላት ነው ያለው? አይገባ

እንዴ! ጄሪ እንዴ! ባቢ ምንድነው ዛሬ ይሁሉ ፈገግታ? ምን አየሽ? አንተን እኔ

ምን ሳደርግ ከጋብተን ብለው ይስቅብኛል። አይ ይቅር። አይ ዝም ብዬን ያየውክ። እንደዛ ከሆነማ ቅዠት ነው ቅዠት። አዎ አይመስልሽም? እኔ እንጃ፣ ይመስለኛል። የሚያቃዥ ነገር ያቃዥና ቅዠት ነው። ንጠ ልክ ነህ። ቅዠት ነው። አንቺ ፈሪ ወኔ አይናፋር። ሁለታችን ሁለት አይናፋር

ተናብርሽ አሳልፍ አይዋጣልኝ። ኮካቤ እንዴት በዚህ ልክ ደስ ይላል! ሲያምር እኮ ወይኔ ጉዴ፣ ወይ መዋረድ። እያየሽኝ ነው። አይ ማለት

እና ምን እያደረግሽ ነው ምን እያደረኩ ነው ምን እያደረኩማ እኔ እንጃ እስቲ እያየሽኝ አውሪ እንኳ ምንድን ነው ቅዳሜ የሚዘጋጅ ይበልስ አዲስ ኤቨንት ነው አብረን እንሂድ ካልቻልክ ችግር የለው አረ እችላለሁ አቤቱ በዚህ መኪና ላይ ጠሩልኝ እዚህ ላይ

እንዴት አባቱ ነው ደስ የሚለው! እናቴ ድረሽ! በያ ነገርኛ፣ እንደምታፈቅኝ ማ? እኔ ታዲያ ለምንድን ነው ሁሌ ተደብቀሽ ምታይ? በቃ ወደ ቤት ልምጣ?

እውነት ወይንስ ትእዛዝ ትእዛዝ ሳሚኝ እስኪ አሁን ማለት የዚ ምነው ያ የምትወጂው ልጅ እንዳይሽ ፈርተሽ ነው አይ አልፈራም በይንም ደግሞ አይገባውም እንዴት ትንሽ ደነዝ ነገር ነው ልክ እንዳንተ ደነዝ ወድሻለሁ

እሱስ አለሁ መድም ገና ከቤት እየወጣሁ ነው። አልቀራትም፣ ዛሬማ። እንደ ምን አባሽ እያደረግሽ ነው? ምንም። ወዴት ልትሄጂ ነው? ወዴትም። ይኸውልሽ አርፈሽ ብትቀመጭ ይቻልሽ አልሽ። ከእኔ ጋር ከተጣላሽ መጨረሻሽ አያምርም። ገባሽ? ልደቱ እኮ የጓደኛዬ ነው።

ይሄዳሉ አልኩህ። ይሄዳለሁ እስኪ፣ አንቺ ወንድ ነሽ ግደሽን ከዚህ ቦታ አነቃንቂው። ከዛ በኋላ ከኔ ጋር ነው የምትወዲህ ገባሽ እ እስኪ ነቅነቅ በይ እ ፈርቼ እንዳይመስልሽ እና እኔ ሴት ስለሆንኩ ነው። ወንድ ከሆንሽ አንቀሳቅሽ። እኔ ደግሞ ሴት ስለሆንኩ አላንቀሳቅሽም። ሴት አ ነኝ። ቁሚ